እንግዲህ ቤተሰብ በዛሬ መካነ ሰላም እንግዲህ ባታው ገበያው ድምማን ድሞ ይታያችኋል ማለት ነው። እንደምታወቅ ገበያ ሜዳው ምን መስሏል? ጨረቃ መስሏል። ገበያ ሜዳው ቆርቆሮ ለብሳል ኮ እንዳለው ሁሉም ማለት ነው። ዛሬ ቅዳሜ ገበያ ነው። እንግዲህ ፎቁ ላይ ሁኜ እየቀረጽኩላችሁ ነው ያለሁት ማለት ነው። እና ዛሬ ቅዳሜ ገበያ ይህን ይመስላል። ቤተሰብ አገራችን የናፈቃችሁ እንግዲህ ይህን ይመስላል ቤተሰብ ማለት ነው። እንዲሁም ስታወሶ እየንታ ያላችሁ እና በደንብ ይታያቸዋል ብዬ ተስፋ አደርጋለሁ። ወደዛ ሴት ደግሞ ሳ ሀገራችሁ የናፈቃችሁ እንግዲህ ይህን ይመስላል ማለት ነው። ሀገራችን አላሸር እያደረጋችሁ አበረታችሁኝ። ሀዋይት ዛሬ እንግዲህ ለምታወት ቅዳሜ ነው። ማሻላህ ሰው ውር ውር ይላል እንግዲህ ጥሙል ቤተሰቦቻችንም እንድታወት ትችላላችሁ። ዛሬ ቅዳሜ ነው እና የመካነ ሰላም ልጆች እንግዲህ ውጣ መካነ ሰላም ይህን ትመስላለች ማለት ነው ይታያችኋል ብዬ ተስፋ አደርጋለሁኝ። እንግዲህ ፎቁ ላይ ቁጭ ብዬ ዝናቡን እየጣለ ነው። ዝናቡን ይጥላል እና የዛሬ ቪዲዮ ይሄን ይመስላል። ላይክ ሼር እያደረጋችሁ አበረታቱን። ስምንት መስላለይ ማለት ነው። ሀገራችን በቆርቆሮ ማሻላ አብዳለች እና ለገበያ ሁሉ ሁሉም ተራ ተሰርቶለታል ማለት ነው። የሽንኩርት ተራ ሳይቀር ቆርቆሮ ስለሆነ እና ማሻላ ከብርቀሌ ማለት ነው። በቆርቆሮ ይህን ይመስላል ማለት ነው። ሼር ማድረግ አትዘንጎ እና ይህን ይመስላል እንግዲህ፣ ሜዳው መካነ ሰላም ነ ይህን ይመስላል ላይ ላክሸር እያደረጋችሁ አበረታት ይበ

መረማል ማለት ነው እንግዲህ ትውስታ፣ ብዙ ነገር አለ እና ሀዋይ እንግዲህ የዛሬ ቪዲዮችን ይመስላል። የዛሬ ቪዲዮችን በመሰለ ነው።